ሻሎም እንኳን ወደ እስራኤልን መውደድ አገልግሎት በሰላም መጣችሁ። ቪያ ኤፍታ እስራኤል የብራይት ታሪክ ሲሆን ትርጉሙም እስራኤልን ውደድ ማለት ነው። በቀጣዩ ሰላሳ ደቂቃ ከእንግሊዘኛ ቋንቋ ወደ አማርኛ የተመለሰውን የዶክተር ባሮክ ትምህርት በጥሞና እንድትከታተሉ እንጋብዛለን። በእስራኤልና በዓለም ዙሪያ ስላለው አገልግሎታችን ብዙ ለማወቅ ከፈለጋችሁ ላቭ እስራኤል ዶት ኦርግ በሚለው በይነ መረብ እንድትጎበኙን እንጋብዛለን። ትንቢተ ዳንኤል ምዕራፍ 11 ክፍል 6። እንግዲህ በዚህ ትምህርት ላይ የዳንኤል ምዕራፍ 11 መደምደሚያ እንመለከታለን። በሰሜናዊ ንጉሥና በደቡብ ንጉሥ መካከል የተደረጉ በርካታ ጦርነቶች እንዳሉ አይተናል። የክርስቶስ ተቃዋሚ ከሰሜን መንግሥት እንደሚመጣም ተምረናል። ይህ ደግሞ ሊያስደንቀን አይገባም። ምክንያቱም ነቢያት የሚያስተምሩን የክርስቶስ ተቃዋሚ ሲመጣ ከሰሜን ይህን ታላቅ ጦር እየመራ በታናሹ የእስራኤል ሕዝብ ላይ እንደሚመጣ ነው። በመጨረሻ ቀን በክርስቶስ ዳግም መምጣት ምክንያት እስራኤልም አሸናፊ እንደምትሆን እናውቃለን። ይህ ጊዜ እስኪመጣ ድረስ ግን እስራኤል እጅግ ትሰቃያለች። በእርግጥ በዚህ ጊዜ ውስጥ አብዛኛው ዓለም ባሰቃቂ ሁኔታ ያልፋል። ነገር ግን በመጨረሻ የእግዚአብሔር ቃል ኪዳን ሕዝብ ማለትም አሮጌው ቃል ኪዳኑና አዲስ ኪዳን ሕዝቦች የሚባሉ ባለ ድል ይሆናሉ። በነገራችን ላይ በመጨረሻ የአሮጌው ኪዳን ሕዝብ አዲሱን ቃል ኪዳን ይቀበላሉ። እናም ያ ከሆነ በኋላ ድል ይገለጣል እንዲሁም የእግዚአብሔር መንግስት ይመሰረታል። እንግዲህ ለመግቢያ ያህል ይህንን ያህል ካልኩኝ ዘንዳ መጽሐፍ ቅዱስን አውጣና ከኔ ጋር የዳንኤልን መጽሐፍ ምዕራፍ 11ን ተመልከት። ሰይጣን የክርስቶስ ተቃዋሚን እንደሚጠቀም ባለፈው ሳምንት አይተናል። በእኔ ፍቺ ይህን የክርስቶስ ተቃዋሚ ሰይጣን እንደ ተዋህደው የምናውቀው እርሱን የሚጠቀምበት ምክንያት ዓለም እርሱን እንዲያመልከው ለማድረግ ሲል ነው። ሰይጣን በስተመጨረሻ ዓላማው ጣዖትን ማምለክ አይደለም። እኔ እያልኩት ያለው ነገር ሰይጣን ያንን እንደ ክርስቶስ ተቃዋሚ አድርጎ የሚጠቀምበት ምክንያት ሰዎችን ከእስራኤል አምላክ ለማራቅ ነው። በመጨረሻ ሰይጣን በጥፋት ርኩሰት እንደሚታይና ወደዚያች ቅዱስ ስፍራ ወደ ኢየሩሳሌም በመግባት በዛ የሚደረገውን አምልኮ ያስቆማል። ራሱን ከፍ ከፍ በማድረግ አምላክ ነኝ ብሎ በማወጅ ሁሉም እንዲሰግዱለት በማሰብ ለእግዚአብሔር የሚገባውን አምልኮና ቅዱሳን ሁሉ የሚያደርጉትን ስግደት ለእኔ ይገባል ይላል። ይህን አቋም በመያዝ ያድጋል፣ ግዛቱንም ያስፋፋል። ነገር ግን አንድ የመጨረሻ ነገር እናያለን። ደጋግመን እንዳነበብነው ሰሜናዊ መንግስት ራሱን እንዳይመሰርት የደቡባዊ መንግስት ሲነሳበት እናያለን እና ዛሬ የምናየው ይህንኑ ነው። ስለዚህ ከእኔ ጋር ዳንኤል ምዕራፍ 11 ቁጥር 40 ተመልከቱ። በፍጻሜው ዘመንም የሚለው በጣም አስፈላጊ ቃል እናነባለን። በዚህ ተወዳጅ ምዕራፍ በሙሉ በፍጻሜው ዘመን የሚለውን ቃል ደጋግሜ ጠቅሼዋለሁ። ይህንን ቃል መጨረሻው፣ የፍጻሜው ዘመን፣ የዘመን ፍጻሜ፣ የተቀጠረው ጊዜ የሚለውን ቃል ሲጠቀም አይተናል። በፍጻሜው ዘመን ምንድን ነው የሚሆነው? የኔጌብ ንጉሥ በሆነው የደቡብ ንጉሥ ዋጋ የሚያስከፍለውን አንድ ነገር ያደርጋል። በዳንኤል ምዕራፍ ስምንት ላይ ሊያስከፍል ነው ከሚለው ቃል ጋር ተመሳሳይ ነው። እርሱ ያስከፍላል። የሰሜኑ ንጉሥ ምላሽ፣ ዛሬ በብራይስ ቃል በቁጣ እራሱን መቆጣጠር ካለመቻል ጋር መሄድ ማለት ነው። ጦርነት ሊከፍት ነው ይላል ከራሱ አልፎ ይሄዳል ማለት እንችላለን። የሰሜንም ንጉሥ ከሰረገሎችና ከፈረሰኞች ከብዙ መርከቦች ጋር እንደ አውሎ ነፋስ ይመጣበታል፣ ወደ ሀገሮችም ይገባል፣ ይጎርፍማል፣ ያልፍማል ይላል። አንደምታው ስኬታማ ይሆናል የሚል ነው። ምክንያቱም ይሄዳል ይላል። ይህም ወደ ተለያዩ ሀገራት ይገባል፣ ወደ ደቡብ ንጉሥ ብቻ ሳይሆን ወደ ሌሎች አገሮች ይላል። እናም ጠራርጎ ያልፋል ይላል። ስለዚህ አንደምታው ይህ የሰሜኑ ንጉሥ ያሸንፋል ማለት ነው። ቁጥር አርባ አንድ ላይ እናነባለን ወደ መልካሚቱ ምድር ይገባል ይላል ይህ ኢሬትዝ ነው የእስራኤል ህዝብ መሆኑም ከሁሉ ዘንድ መግባባቱ አለ ስለዚህ ጠንካራ እንደሆነ በተሰማ ቁጥር አንድ ነገር ያደርጋል ወደ እስራኤል የሄደው ለተወሰነ ዓላማ ሲሆን ይህም መንግስቱን የመመስረት ሙከራ ለማድረግ ነው ከሁለት ነገሮች አንዱ ካልሆነ በስተቀር መንግስቱን መመስረት እንደማይችል ያውቃል ይህም እርሱን ከተቀበሉ ወይም እስራኤል የምትጠፋ ከሆነ ብቻ ነው እንግዲህ ባለፈው ሳምንት እስራኤል እንዳልተቀበለችው አይተናል፣ እና አሁን የዚያን ውጤት እናያለን። ቅዱሳት መጻሕፍት የሚናገረውን ልብ ልትል ይገባል። ቁጥር 40 ወደ መልካሚቱ ምድር ይገባል ይላል። በተጨማሪም እንዲህ ይላል ብዙ አገሮችም ይወድቃሉ ይላል። ይወድቃሉ ማለት የእስራኤል ልጆች ሲሆኑ ብዙዎቹ ይወድቃሉ ሲል ትርጉሙ መሰናከል የሚለው ቃል ነው። ይህ ፈሊጥ ነው። ትርጉሙ መውደቅ ወይም መሞት ማለት ነው። ይህ ደግሞ ማስተዋል ይሰጠናል። ይህ ነገር ከሌሎች ቅዱሳት መጽሐፍ ዘንድ እንዳለም እናውቃለን። እርሱንም ወደ ዳንኤል ምዕራፍ 12 ስንገባ በሚቀጠለው ሳምንት እናየዋለን። በመጨረሻው ምዕራፍ የምናየውና የምንማረው ነገር በአይሁድ ህዝብ ላይ እጅግ የከፋ የመከራ ጊዜ እንደሚሆንና ሆሊኮስ ከተደረገው እልቂት እጅግ የከፋ እንደሚሆን ነው። አሁን ያ ለእኔ እጅግ አሳዛኝ ሲሆን፣ ይህንንም መናገር በጣም ነው የሚያመው። ይህንን ማስተማር እንደማልወድ ልታውቁ ይገባል። ሆኖም ግን የእግዚአብሔር ቃል የሚገልጠውን ነገር ማስተማር አለብን ምንም እንኳን ያንን ማስተማርና መስማት ባንወድም በእግዚአብሔር ቃል ውስጥ አንዳንድ በተፈጥሮ ስለሚሰቃዩ ሰዎችና ስለ ሁለተኛ እልቂት ያወራል። ያንን ባንወደውም የሚከሰት ነው። ሁለተኛው እልቂት የሆነ ነገር የሚያመጣው ይሆናል። ከሰማንያ ዓመታት በፊት ወደ ተፈጸመው የመጀመሪያው እልቂት ማብቂያ ላይ ዞር ብለን ስንመለከት አንድ ነገር እንደሆነ እናውቃለን። ይኸውም የዘመናዊቱ እስራኤል መመስረት ነው። ስለዚህ በሁለተኛው የዓለም ጦርነት ወቅት ስድስት ሚሊዮን አይሁዳውያን በተገደሉበትና ሌሎች በርካታ የአይሁድ ዘር አባላትም እንዲሁም ከሌሎች በርካታ ግለሰቦች ጋር አሰቃቂ መከራ በደረሰበት በዚያ አስከፊ ወቅት አንድ ጥሩ ነገር አምጥቷል። ነገር ግን ከዚያ አሰቃቂ መከራና ዘግናኝ ጦርነት የተገኘው ውጤት የእስራኤል ሀገር መመስረት ነው። በተመሳሳይም በኤርምያስ ምዕራፍ ሰላሳ ላይ የምናነበው ይህ ወቅት የያዕቆብ የመከራ ጊዜ እንደሚባል ነው። አንዳንድ በጣም ጠቃሚ ቃል እንዳለ ልብ በሉ። ቅዱሳት መጻሕፍት እንደሚናገረው ያ ያዕቆብ መከራ ዘመን ነው፣ ነገር ግን ከርሱ ይድናል ይላል። እዚህ ላይ እያየነው ያለው ነገር ተመሳሳይ እውነት እየገለጠልን ነው። ስለዚህ እንደገና ቁጥር አርባን ተመልከት። በፍጻሜው ዘመንም የደቡብ ንጉስ ከእርሱ ጋር ይዋጋል፣ የሰሜንም ንጉስ ከሰረገሎችና ከፈረሰኞች ከብዙ መርከበኞች ጋር እንደ ዐውሎ ነፋስ ይመጣበታል፣ ወደ አገሮችም ይገባል፣ ይጎርፍማል፣ ያልፍማል ይላል። ይድል አድራጊ ይሆናል የሚል ነው። እንደገና ቁጥር 41ን ተመልከት። ወደ መልካሚቱ ምድር ይገባል ብዙ አገሮችም ይወድቃሉ ይላል። ይህም ማለት ብዙዎች ይሰናከላሉ፣ ወይም ብዙዎችም ይሞታሉ የሚል ነው። ነገር ግን እነዚህ ከእጁ ያመልጣሉ ይላል። እነዚህ እነማን ናቸው? እነዚህ የኤሳው ዘሮች ናቸው። እነዚህ እግዚአብሔር የሚጠላቸው ሰዎች ናቸው። እነዚህ ሰዎች በታሪክ ሁሌም የእግዚአብሔርን ነገር የሚቃወሙ ናቸው። እዚህ ላይ የምናየው ነገር ምንድን ነው? የክርስቶስ ተቃዋሚ ካልነካቸው ሌላ ምንም የሚያጠፋቸው ወይም የሚጎዳቸው አይገኝም። መጀመሪያ የሆኑት የአሞን ልጆች ናቸው ይላል። አሁን ጥሩ የመጽሐፍ ቅዱስ አንባቢ ከሆንክ አንድ ነገር ትገነዘባለ። ኤዶምና አሞን እነዚህ እግዚአብሔር የማይባርካቸው ሰዎች ናቸው። እግዚአብሔር የአይሁድን ህዝብ እየመራ ያለውን ነገርና እርሱ እየሞከረ ያለውን ነገር የሚቃወሙ ግለሰቦችና ህዝቦች ናቸው። ሁልጊዜም በታሪክም የእግዚአብሔርን ነገር ያለማቋረጥ ይቃወማሉ። ነገር ግን በክርስቶስ ተቃዋሚ የማይጎዱት እነዚህ ናቸው። ጦርነት የማይከፍትባቸው በነዚህ ላይ ነው። ስለዚህ ክፍል እርሱ ከእግዚአብሔር አስተሳሰብ በተቃራኒ እንዳለ የሚያስተምረን ነው። ሌላም ተጨማሪ ነገር ልብ ልትል ይገባል። ቁጥር 42 እጁን በሀገሮች ላይ ይዘረጋል፣ የግብፅ ምድር አታመልጥም ይላል። አሁን ይህ መረጃ የሚሰጠን ነው። ምክንያቱም ስለ ደቡብ ንጉሥ ስለ ኔጌቭ ተነጋግረን ነበር። አሁን እዚህ ላይ ግብፅ የሚል ቃል እናገኛለን። ይህም አንድ ጊዜ ግብፅ ተጠቅሶ በሌላ ጊዜ የደቡብ ንጉሥ የሚለው ስለ ግብፅ እንደሚነግረን እንድንገነዘብ ይረዳናል። ስለዚህ ግብፅ ምድር አታመልጥም ይላል። ቁጥር 43 በወርቅና በብር መዝገብ ላይ በከበረች በግብፅ ዕቃ ሁሉ ላይ ይሰለጥናል ይላል። አንዳንድ ጊዜ ግብፅ በምሳሌያዊ መንገድ ታገለግላለች። አንዳንድ ጊዜ ግብፅ የሚለው ቃል ለዓለም ማጣቀሻ ሆኖ ያገለግላል። እዚህ ላይ ብዙ ሊቃውንት ወርቁን፣ ብሩን፣ ተፈላጊውን የዓለምን ነገር ይዞ ይሄዳል ይላሉ። በኃይሉ ምክንያትና በእነዚህ አገሮች ላይ ባደረገው ድል የተነሳ በላያቸው ጠራርጎ ያልፋል የሚለውን ቃል ያስተውሉ። በመካከላቸውም ያለውን ሀብታቸውን ሁሉ ይወስዳል። ስለዚህ በምድራዊ አስተሳሰብ ይህን ሁሉ ታላቅነትና ሀብት አግኝቷል። የሊቢያና የኢትዮጵያ ሰዎችም ይከተሉታል ይላል። አሁን እዚህ ላይ ሐረጎችን እየተጠቀመ ነው። ብዙ ጊዜ ሉቭ ሊቢያ ማለት ነው። ነገር ግን እዚህ ላይ በዕብራይስጡ ሉቪንግ ነው የሚለው ይህ የአፍሪካ ሰሜናዊ ክፍል ነው። ይህ ቃል እዚህ ላይ የሚያመለክተው እጣ ፈንታ እንደሆነ ነው። ከዚያም ኩሽ የሚለው ቃል እናገኛለን። ይህ ምስራቅ አፍሪካ የምንለው ከኢትዮጵያ ወይም ሱዳን ጋር የተያያዘ ነው። ስለዚህ ቅዱሳት መጻሕፍት የሚናገረው እሱ ብዙ እንደሚገዛ ነው። እሱን የሚደግፉ በአፍሪካ ውስጥ የሚገኙ ሀገሮች ጭምር እንደሚገኙ ነው። የደቡቡ ንጉሥ አሸንፏል። እናም በዚያ ላይ አመራሩን እየወሰደ ነው። ቁጥር 44 ላይ ግን ለውጥ ይኖራል። አሉ ባልታ እንደሚመጣ ነው። ከምስራቅና ከሰሜን ግን ወሬ ያውካል ይላል ያ ምን እንደሆነ አናውቅም። ነገር ግን እሱ የሚያስጨንቀው ከምስራቅና ከሰሜን የሚወራ ወሬ ይሆናል እና እዚህ ላይ ብዙ ሰዎችን የሚገድል ዘንድና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል ይላል። ስለዚህ ደቡብን ድል ይነሳል፣ ከምስራቅና ከሰሜን ይወጣል ይላል። እነዚህን ሁሉ ቦታዎች ያሸንፋል። ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል ይላል። እሱን የሚቃወሙትን ሁሉ ሙሉ በሙሉ ያጠፋል። በዚህ የድል ጊዜ ምንድን ነው የሚያደርገው? የምዕራፍ 10ን የመጨረሻ ቁጥር የሆነውን ቁጥር 45ን እንመልከት። ይህ ቁጥር ለኛ ጉልህ የሆነ መልእክት አለው፣ ምክንያቱም ከዚህ ቁጥር በፊት የሚናገረው የደቡብን መንግስት ሁሉና በስተ ሰሜን ያሉትን መንግስት ሁሉ አጠፍቷል ይላል። እሱ ሁሉንም ነገር ስላጠፋ መንግስቱን በአስተማማኝነት መስርቷል። ለዛም ነው መንግስቱ ይወጣል የሚለው። ቁጥር 45 ላይ የሚለውን አስተውል። ንጉሳዊ ድንኳኑንም በባህርና በከበረው በቅዱስ ተራራ መካከል ይተክላል ይላል። እዚህ ላይ ቤተ መንግስት ተብሎ የተተረጎመ ቃል በጣም ምቹ ቦታ ማለት ነው። ስለዚህ የእሱ ድንኳኖች ውብ ሲሆኑ፣ ይህ ድንኳን የሚለው የድሮ ቃል ለቤተ መንግስት መኖሪያ ጥቅም ላይ ይውላል። ድንኳን የሚለው ቃል ጊዜያዊ መዋቅር ያሳያል። ምንም እንኳን እሱ ውብ ቤተ መንግስቶች እንዳሉት ቢናገርም፣ እኔ እናንተ ግን አንድ ነገር ማወቅ አለብን። ይህም መንግስቱ ጊዜያዊና ብዙም የማይቆይ መሆኑን ነው። ያ የሚሆነው ለምንድን ነው? ማንበባችንን እንቀጥል። እንደገና ቁጥር 45 እናንብብ። ንጉሳዊ ድንኳኑንም በባህርና በከበረው በቅዱሱ ተራራ መካከል ይተክላል ይላል። እዚህ ላይ የተጠቀሰው ተራራ የሚለው ቃል በጥሬው ቅዱስና ውብ ተራራ መሆኑን ነው። ስለዚህ መንግስታዊ አስተዳደሩን እዚህ ይተክላል። ነገር ግን እዚህ ላይ የሚሆነውን ነገር ልብ በል። ምንም እንኳን ሁሉም ነገር ህዝብና ሁሉንም ሀገራት ቢያሸንፍም አንድ ነገር ይቀረዋል። በአይሁድ ህዝብ ላይ ግን ውጤታማ እንደማይሆን ልብ ልትል ይገባል። ስለዚህ ራሱን እዚያ ማኖር ይፈልጋል። አንደምታው እሱ ማድረግ የሚፈልገውን ለመመስረት አንድ የመጨረሻ ሙከራ እንደሚያደርግ ነው። ይህ ደግሞ የአይሁድ ህዝብ እንዲቀበለው ነው። እሱን አይቀበሉትም፣ በእርሱ ላይ ጦርነት ይከፍታሉ። እዚህ ላይ እንዲህ ይላል፣ ወደ ፍጻሜው ግን ይመጣል ማንም አይረዳውም ይላል። እንግዲህ እዚህ ላይ ምን ይላል? ንጉሣዊ ድንኳኑም በባህርና በከበረው በቅዱስ ተራራ መካከል ይተክላል። ይህም በእግዚአብሔር መንግሥት ፈንታ መንግሥቱን በዚያ በኢየሩሳሌም ለመመስረት የመጨረሻውን ሙከራ ሲያደርግ እናያለን። ነገር ግን በዚያን ጊዜ ምን እንደሚሆን ቅዱሳት መጽሐፍት በዚህ ጉዳይ ላይ በጣም ግልጽ ናቸው። እዚህ ላይ እንዲህ ይላል፣ ይህ ድንቅ መልእክት ሊያመልጥህ አይገባም። ወደ ፍጻሜው ግን ይመጣል ይላል። ወደ ፍጻሜው ሲመጣ የሚሆነው ምንድን ነው? እንግዲህ የሚሆነው ነገር የእግዚአብሔር መንግስት ይመሰረታል። ወደ ምዕራፍ 12 ስንገባ የምንመለከተው ይህን ነው። ለእግዚአብሔር መንግስት ምስረታ ትእዛዝ የሆነ ክንውኖች እናያለን። እንድትገነዘቡት የምፈልገው ነገር ልብ ልንላቸው የሚገቡንን ነገሮች እግዚአብሔር ቃል እንደነገረንና ስለ ፍጻሜው ዘመን ትክክለኛ የሆነ ስነ መለኮታዊ እይታ ሊኖረን እንደሚገባ ለማስገንዘብ ነው። አሁን በሚቀጥለው ሳምንት ወደ ምንዳስሰው ወደ ምዕራፍ 12 ከመሄዳችን በፊት ምዕራፍ 11ን ጠቅለል አድርጌ ማስቀመጥ እፈልጋለሁ። የመጨረሻውን ቀን ስንመለከት ታላቅ ግራ መጋባትና አለመረጋጋት የሚፈጠርበት ጊዜ እንደሚሆን ነው። ስለዚህ ጉዳይ ሳወራ ወደ አእምሮ የሚመጣው የእንግሊዝኛ ቃል ቀውስ ወይም ትርምስ የሚለው ነው። በብራይስ ቶፉ የሚል ቃል ሲሆን ይህም ቃል በዘፍጥረት መጽሐፍ ላይ እንመለከተዋለን። እግዚአብሔር በመጀመሪያ ሰማይና ምድርን ሲፈጥር መልካም፣ እንከን የለሽ፣ ድንቅና ሁሉም ነገር በስርዓት የተቀመጠ አልነበረም። ዘፍጥረት ምዕራፍ አንድ ቁጥር አንድ ስናነብ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረ ይችላል። እኛ እንደምናስበው ሁሉም ነገር በትክክል የተቀመጠ አልነበረም። የሆነው እንደዚህ አይደለም። እዚህ ላይ የምናገኘው ነገር ከትርምስና ከቀውስ መልካምና ስርዓት ያለው ነገር ሲወጣ ነው። ለምን? ምክንያቱም የእግዚአብሔር መንፈስ የብርሃኑ እውነት ወደ ፍጥረቱ እንዲገባ እየተንቀሳቀሰ ስለሆነ ነው። በሁለተኛው ፍጥረት ላይ የምናየው ተመሳሳይ ነገር ይህ ነው። ነቢያትን ስንመለከት ፍጥረት የሚለውን ተመሳሳይ ቃል ይጠቀማሉ። ይህ ዓለማት ሰማያትንና ምድርን የሆኑትን ብቻ ሳይሆን ከመጀመሪያው ፍጥረት ጋር የሚመሳሰል ተመሳሳይ ቃልና ቋንቋም ይጠቀማሉ። ስለ ሁለተኛው ፍጥረት ስንናገር ምናልባት እርስዎ የማያውቁት ቃል ሊሆን ይችላል። መጽሐፍ ቅዱስ የሚመጣው መንግሥት እንደ ሁለተኛው ጥያቄ እንደሚሆን ይናገራል። ምናልባት አንተ የነገር በቅዱሳት መጽሐፍ ውስጥ የት ይገኛል ልትል ትችላለ። ወደ አንድ ቦታ ልውሰዳችሁ። የዘካርያስን መጽሐፍ ተመልከት። እዚህ ላይ ያለው ቋንቋ የማይካር ነው። መጽሐፈ ዘካርያስ ምዕራፍ አሥራ ሁለትን ተመልከት። ምዕራፍ አሥራ ሁለት እጅግ በጣም ትንቢታዊ ምንባብ ነው። እሱ የሚናገረው ስለ ክርስቶስ ዳግም ምጻ ሲሆን የክርስቶስ ተቃዋሚ ሽንፈትና እስራኤል በእምነት ወደ ክርስቶስ ኢየሱስ መምጣትን ይናገራል። ቁጥር አስር ይመልከቱ። ወደ እርሱም ወደ ወጉት ይመለከታሉ፣ ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል ይላል። እርሱን የሚቀበሉበት ጊዜም ይመጣል። ነገር ግን ምን እንደሚል አስተውል። ምዕራፍ 12 ቁጥር 1 ተመልከት። ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ነው። ሰማያትን የዘረጋ ምድርን የመሰረተ የሰውንም መንፈስ በውስጡ የሠራ እግዚአብሔር እንዲህ ይላል ይላል። አሁን ይህ ስለ ፍጥረት የሚናገር አይመስልምን? በእርግጠኝነት ይመስላል። ነገር ግን በዚህ ምዕራፍ ውስጥ እንድንረዳ የሚፈልገው ነገር ሁለተኛው ፍጥረት ምን እንደሚመስል ለመረዳት የመጀመሪያውን ፍጥረት በመጥቀስ ነው። እዚህ ላይ የሠራ ሲል ይህ አዲስ ፍጥረት ስለ ማድረግ የሚናገር ሲሆን ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው ነገር አልፏል የሚለውን ያስታውሰናል በርሱ ሁሉም አዲስ ፍጥረት ነው። ይህ ከብዙ ምሳሌዎች ውስጥ አንዱ ብቻ ነው። ነቢያትን ስንመለከት እግዚአብሔር መንግስት መቋቋም እንደሌላ አዲስ ፍጥረት ይናገሩታል። የአይሁድ መምህራን ረቢዎች እግዚአብሔር መንግሥት ሁለተኛ ፍጥረት ብለው ይጠሩታል። ስለዚህ ከዚህ የምንማረው ነገር ምንድን ነው? ልክ የመጀመሪያው ፍጥረት በቀውስና በነውጥ መካከል እንደተመሠረተ ሁሉ እንዲሁ የእግዚአብሔር መንግስት መመስረት እንደዚሁ እንደሚሆን ከዚህ እንማራለን። ስለዚህ እዚህ ላይ ምን እናያለን? ጦርና የጦር ወሬዎች ይካሄዳሉ። እንዲሁም ሁሉም አይነት የጦርነት ውጊያዎች ይከሰታሉ። ነገር ግን በምዕራፍ 11 ላይ የምንመለከተው ዋናው ነገር ይህ የሰሜኑ ንጉሥ በኋለኞቹ ትውልዶች ውስጥ የሚኖረው የክርስቶስ ተቃዋሚ ከእርሱ እንደሚመጣ ነው። ቅዱስ ቃል ኪዳን ስለተባለው ስፍራ የቋመጠው ለመቀበል ለማክበርና ለማስተማር ፈልጎ ሳይሆን ይልቁኑ ለማውደምና ለማጥፋት ፈልጎ ነው። ለምን? ምክንያቱም በዚህ ቅዱስ ቃል ኪዳንና በእግዚአብሔር መንግሥት መካከል ግንኙነት ስላለ ነው። ይህ የክርስቶስ ተቃዋሚ ከምንም ነገር በላይ የሚፈልገው ነገር ሰዎች በተግባር ብቻ እንዲከተሉ ሳይሆን እርሱን በማምለክ ጭምር ለእርሱ እንዲገዙ በመፈለግ ነው። እንደ መደምደሚያ ቅዱሳት መጽሐፍ ለሰዎች የሚያስተምሩት ነገር ይህ ነው፣ የክርስቶስ ተቃዋሚ ሁሉም ሰው እንዲያመልኩት እንደሚፈልግ ነው። ጥያቄው እርሱን ታመልከዋለህን የሚል አይደለም፣ ነገር ግን ጥያቄው ማንን ነው የምታመልከው የሚል ነው። በመጨረሻው ዘመን እኛ ደግሞ እስከዚያ ጊዜ ድረስ በሕይወት ካለን አንድ ነገር እንደሚሆን እናውቃለን። ያ ወቅት ለአማኞች የስደት ጊዜ እንደሚሆን እናውቃለን። ከዚያ በኋላ ደግሞ ለእስራኤል ከባድ የስደት ጊዜ እንደሚሆንም እናውቃለን። የሚሆነው እውነታ ሁሉም ነገር ተመሳሳይ እንደሚሆን ነው። ለክርስቶስ ተቃዋሚ ትገዛለህን? በጉልበት ተንበርክከ እርሱ አምላክ እንደሆነ ትመሰክራለህን? ወይስ ይህንም በመቃወም እሱ የክርስቶስ ተቃዋሚ ነው በማለት ትጋፈጠዋለህን? ልትል የሚገባ ነገር ጌታ ኢየሱስ ክርስቶስ እውነተኛ መሲህ እርሱ ስለሆነ አመልከዋለሁ በጉልበት የተንበርክኬ በልቤም አምኜ እርሱ አዳኜ እንደሆነ እመሰክራለሁ የሚል ነው። የናዝሬቱ ኢየሱስ እርሱ የእግዚአብሔር ልጅ ነው፣ እርሱ አዳኝ ነው፣ እርሱ የጌቶች ጌታ ነው፣ እንዲሁም እርሱ የነገሥታት ንጉሥ ነው። ለዚህ ነው ከአንገት ጎንበስ በማለት በጉልበት መንበርከክ ያለብህ። ነገር ግን ጉልበት ሁሉ ለእርሱ ይንበረከካል የሚለውን ልብ ልንል ይገባል። እያንዳንዱ ሰው የራሱን ውሳኔ ማድረግ አለበት። ነገሬን እንዲህ በማለት ልቋጭ። እንደ እውነቱ ከሆነ ከፊልጵስዩስ መጽሐፍ ምዕራፍ ሁለት አንድ ነገር የምንማር ሲሆን ይህም ጊዜው እየመጣ መሆኑን ነው። ያ ደግሞ የእግዚአብሔር መንግሥት ከተመሠረተ በኋላ ክርስቶስን የማይቀበሉት እንደሚሞቱ፣ እንደሚቀበሩና በገሃነም ጉድጓድ ውስጥ እንደሚጣሉ ነው። ሊገነዘቡት የሚገባው አንድ ነገር በገሃነም ጉድጓድ ውስጥ ሳሉ እውቅና እንደሚሰጡትና ተንበርክከው ኢየሱስ ጌታ እንደሆነ በትክክል ይናዘዛሉ። ነገር ግን በዚያን ጊዜ ምን እንደሚሆን ታውቃለህ? በጣም የዘገዩና ጊዜው የሚያልፍባቸው ይሆናል። በዚያን ጊዜ ለነርሱ ምንም አይነት የመዳን ስጦታ አይኖርም። ፍርድንና ዘላለማዊ ኩነኔ ሲቀበሉ ይህንን እንዲገነዘቡ ይገደዳሉ። አሁን አንተ ጌታ ነህ ብለው እንዲናዘዙ ይገደዳሉ። ሆኖም ግን ምንም ጥቅም አይኖረውም፣ ምክንያቱም ይህንን የሚያደርጉት ከሞቱ በኋላ ስለሆነ ነው። መጽሐፍ ቅዱስ ለሰው ልጅ አንድ ጊዜ መሞት ከዚያም በኋላ ፍርድ አለ ብሎ የሚናገረውን ልናስብ ይገባናል። ያ ፍርድ እውነቱን እንዲገነዘቡ ያደርጋቸዋል። ስለዚህ ልንገነዘበው የሚገባው ነገር ይህ ነው። ሁሉም ሰው በመጨረሻ ተረድቶ ኢየሱስ ጌታ እንደሆነ ይናዘዛል። አሁን ይህንን ከመሞት በፊት በዚህ ዘመን ሕይወት እያለ እንደ ብልህ ሰው ብታደርገው ዘላለማዊ በረከት ታገኛለህ፣ እንዲሁም በእግዚአብሔር መንግሥት ውስጥ የዘላለም ሕይወትን ታገኛለህ። ነገር ግን በጣም አመፀኛና ጅል ከሆናችሁ፣ እንዲሁም የዚህን ቃል እውነት ከካዳችሁ፣ አሁንም ለእርሱ እውቅና ባለመስጠት ከከዳችሁ ለዘላለም ፍርድና የገሃነም እሳት ቅጣት በመቀበል ትኖራላችሁ። ልትቀበሉት የሚገባውን እድል ውድቅ በማድረጋችሁ ምክንያት ለዘላለምና ለዘላለም የዚያን መዘዝ ትቀበላላችሁ። ይህንን በማድረግህ ምን ያህል ሞኝ እንደሆንክ አንድ ነገር ልንገር። አሁን እኔን የምትሰማኝ ከሆነ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ ልብህ ያውቃል። ጥያቄው ግን ያንን ለእግዚአብሔር ክብር ስትል ለመቀበልና አዲስ ፍጥረት ለመሆን ምን ያህል ፈቃደኛ ነህ የሚል ነው፣ ወይም የጠላትን ውሸት አምነ ወደ ዘላለማዊ ጥፋት የሚመራውን መንገድ ትከተላለህን የሚል ነው። ምርጫው ያንተ ነው። ተስፋዬና ጸሎቴ ትክክለኛውን ምርጫ ለማድረግ ብልህ እንድትሆን ነው። የዛሬውን ትምህርት እዚህ ላይ በማጠቃለል በሚቀጥለው ሳምንት እስክንገናኝ ድረስ ሻሎም ከእስራኤል ለሁላችሁም ይሁን። ጌታ ይባርካችሁ። ዛሬ ከተካፈልነው መልእክት ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ስለ አገልግሎታችን ብዙ ለማወቅ ከፈልጋችሁ የበይነ መረባችንን ላቭ እስራኤል ዶት ኦርግ በማለት እንድትጎበኙን እናሳስባለን። ይህ ትምህርት በቪዲዮ የተዘጋጀ ስለሆነ ቪዲዮን በማውረድ ማየትና ማድመጥ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ እግዚአብሔር ይባርካችሁ።